ትኬቱ ዛሬ አይደለም፣ ከአንድ ሳምንት በኋላ ነው። እና ባለፈው ጥለ ነው እንደመጣ፣ አሁንም ጥለ ነው ወደ ሀገራችን እንድንሄድ ነው። እዚህ እንግዲህ ሙቀቱ ምናምን ምናምን በዝቶብን ቪዲዮ መቅረጥ አልቻልንም። ያሁን ናቸው እነ እኔ ጥራቸው እንግዲህ፣ ፋሚሊዎች እዚህ ሙቀቱ ምናምን ስለበዛብን ቪዲዮ መቅረት አልቻልንም ነበረ። እንግዲህ አሁን ግን ቪዲዮ ከዚህ በኋላ ኢትዮጵያ ላይ በደንብ የምንቀርጥላችሁ ይሆናል ማለት ነው። ደክሟቸዋል ሩታም ጽጌም፣ ሁሉም በጣም ደክሞታል። እንግዲህ ፋሚሊዎች ምንም ማድረግ አይቻልም። ሁሉም ተቻክሏል። ምን ልበላችሁ፣ ቃል አጥሮኛል። ስለእናንተ መናገርም አልችልም። የምሬት ነግራችሁ ምርጥ ምርጥ ኦዲየንስ እንዳለኝ በደንብ አረጋግጫለሁ። እና ይሳቅ ግን ምን ተሰማ። ዱባይ በነገራችን ላይ በጣም ማለት በጣም ደስ የሚል ሀገር ነው። ሲሄዱም እኔ ሀስል ላይ ነበርኩኝ እንግዲህ፣ አልተሳካም። ስንመለስም እንደዛው ማለት ነው፣ አልተሳካም። ምንም ማድረግ አይቻልም። ሰዓቱ ወለመ ነው የሚለው በቃ፣ እዛ አንድ ቀን ሙሉ ማለት ነው ወይ አይነጋም እንዴ ወይ ደግሞ አይመሸም እንዴ ምናምን የምትሉበትን ማለት ነው። እዚህ ሳምንት ላጥ እንዴ ቶሎ ነው በቃ እዚህ የምታረጃው። ለማንኛውም ሌላ ነገር ደግሞ ማለት ነው፣ ኪስህም እንደዛው ወዲያው ቶሎ ነው ላጥ የሚለው በጣም ግራ የተጋባ ነው። በምንድን ነው መሰላችሁ ተፈጠረ መሰላችሁ እኔም ትኬት የምትቆርጠው ልጅ ጋር ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው እልኝ። ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ ለማለት ይፈልጋለሁ፣ የኒ ውዶች የኒ ማሮች ማለት ነው። እንግዲህ ዛሬ በይሳቅ ቤት ቪዲዮ ተለቀዋል። እንግዲህ እነሩታ ወደ ኢትዮጵያ ገብተዋል ማለት ነው። እንግዲህ በኢሳቅ ቤት ቪዲዮ ተለቆልናል። በጣም ደስ ስላል በጣም ምርጥ ጊዜ ነው ያሳለፉ፣ በዱባይ ሆነን ለመናገር። በጣም ቆንጆ ጊዜ ደስ የሚል ጊዜ ነው ያሳለፉ የዱባይም ሞቃተሞች በቃ ለምዱ አሉ። ሁሉም ነገር ሳይለምዱ መቼም አይገቡም እና ግን ጥሩ ጊዜ ነው የመጡነ ለመናገር እንግዲህ እንደምታዩት እንግዲህ ጉዞ ወደ ኢትዮጵያ አደረጉ። ፅጌ ሜሪ፣ ሩታ፣ አብርሽ እንግዲህ ምንም ነገር በማላችሁ ሳይፈጠር በሰላም ወደ ሀገር መግባት ትልቅ ነገር ነው ከምንም በላይ ማለት ነው። እና በፍቅር እንደመጡ በፍቅር ነው የተመለሱ በጣም ደስ ይላል። ካለምንም ካለምንም ማለት ነው የእኛም እሱ ነበር ስንፈልግ የነበረ እውነት ለመናገር ማለት ነው። እና ሌላ ደግሞ ይሳቅ በጣም አሳዛኝ ነው። እኛ እውነት ለመናገር ቤተሰብ የኔ ምስኪን፣ የኔ ምስኪን ወንድም የእውነት አንዳንዴ እኮ የሰው እድል ከባድ እኮ ነው። እና የምር ነው ምላችሁ የሰው እድል ነው አንዳንዴ ማለት ነው። እና ባለፈው ወደዚህ ወደ ዱባይ ሲመጡ ጊዜ የእሱ ቢዛ ቀረ። አሁንም እንግዲህ የእሱ ቲኬት የተቆረጠ ለአንድ ወር ነው። ይህ አንድ እንግዲህ አንድ ሳምንት ገና አንድ ሳምንት ዱባይ ይቆያል ማለት። አረ በጣም ይከብደናል። ይህ ምላችሁ ቤተሰብ በምሳሌ የምትወዱ ጎደኞቹ ከእነሱ ስትለዩ እናንተ እዚህ ስትቀሩ በጣም ይከብዳል። ለመናገር ስሜቱ ከባድ ነው። እንግዲህ ሳቅም እንደዛ ነው የተሰማ ማለት ነው እና ሲሄዱ ሲሄዱም ከነሱ በኋላ ቀርቼን ይርቁ ሲመለሱም ከነሱ ተለይቼን ቀረው እያለ ነበርና እየተማረረ ነበር። እውነት እንኳን ማለት የለመዳችሁን ሰው አንድ ላይ እየበላችሁን ሰው አንድ ላይ ሄዳችሁ ፈታ ዘና ያላችሁ ሰው እንኳን ለአንድ ቀን እንኳ ሲርቅ እኮ በጣም ይከብዳል ቤተሰብ። ስለዚህ ተለማመዱ ሁሉም ማለት ነውና ስሜቱ ከባድ ነው እና ይሳቅ በጣም አዘዝኖኛ እውነት ለመናገር ማለት ነውና። እሱም ወይኔ አይቆይም። እስከ ሳምንት እስከ ሳምንት እንዴት ሊቆይ ሰው ለምጄ፣ ቤቱ ራሱ እያሳየ ነበር እውነት። ቤቱ ሁሉ ባዶ ነው። የምር በጣም ከባድ እኮ ነው። አንድ ቦታ ነው እንግዲህ አስባቸዋል። አንድ ላይ ፈታ ዘና እያሉ ነበረ ሲያሳልፉ ነበረ። አሁን ይሳቅ ደግሞ ብቻ ሲቀራ ምን አይነት ስሜት እንደምሰማ አያያቸው። አይደለም ስለዚህ ከባድ ነው ስሜቱ። እስከ ሳምንትም አይቆይም ይችላል፣ አይታወቅም ሊመለስ ይችላል። ስለዚህ እንግዲህ ሩታ ና ርብሽ እንግዲህ በእርግጠኝነት ገብተዋል እነሱ ዱባይ እኮ በጣም ብዙ ሩቅ አይደለም። ዱባይ ና ኢትዮጵያ ብዙ የሁለት ሰዓት መንገድ ነው፣ የሁለት ሰዓት መንገድ ነው። በቃ እንደዛ ነው፣ ብዙም ሩቅ አይባልም ዱባይ ና ኢትዮጵያ ማለት ነው። ስለዚህ በሰላም ይገባሉ ብዬ ተስፋ አድርጋለሁ። ነገ ደግሞ በሰላም ገብተናል ብሎ እነሱም ቪዲዮ ይሰራሉ ብዬ ተስፋ አድርጋለሁ። በእርግጠኝነት ይሰራሉ። ነገ እንደድሮዋችሁ ቪዲዮ በስነ ስርዓት በሰዓቱ ይለቃሉ ብዬ ተስፋ አደርጋለሁ። እውነት የሩታ ቻናል እኮ ተረሳ ውነት ለመናገር ማለት ነው። እና ወይም በሩታይ ቤት ይመጣሉ ብዬ ተስፋ አደርጋለሁ እንደ ድሮ፣ በቃ ስነ ስርዓት ያለ ቪዲዮ በሰዓቱ እየለቀቁ ይሰራሉ ብዬ ተስፋ አደርጋለሁ። ብዙቹ አትጨነቁ እና እንግዲህ ካሁን በኋላ ወደፊት ነው ማለት ነው። ቤተሰብ ሩታ እንደ ሩታ እንደ አብርሽ ብዬ ነው፣ እንዴት እንደሚያምሩ። ይህ ጥቅስ ማለት ነው። እስኪ ለዛ ቤት ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ የእኔ ውዶች ማለት ነው። በተለይ ሩታና አብርሽ የምትወዱ ሁላችሁንም የምትወዱ እስኪ ላይክ አድርጉ ማለት ነው። ሰሞኑ በይሄ ቤት ቀስቅዟል። በእናታችሁ እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ያያችሁ አትለፉ ማለት ነው። አበረታት ምንሽ የኔ ማሮች። ስለዚህ እንግዲህ ይሳቅም አይዞክ የኔ ምስኪ ወንድሜ። ኔ እንጃ በጣም አዛዘኔ ጌታ በካ አለ ያደለ ስሜቱ ብቻ ከባድ ነው። የለመዳችሁ ሰው ከእናንተ ስላይ ይከብዳል እና ብቻ አረ እስከ ሳምንት አይቆዩም ብዬ አስባለሁ። ወደ ኢትዮጵያ ይመለሳል ብዬ አስባለሁ። እንዴት ነው አንድ ቦታ የሚቀመጠው እያለ ነበር እሱም ራሱ ማለት ነው። እና ውስጡ እየተጨናነቅ ነበር ሆነን ለመናገር ስለዚህ እንግዲህ ይገባል። እስከ ሳምንት አይቆይም፣ አይቆይም። የምር ይጨንቃል እኮ ለምን ሁሉ ሰው ለምዶ ከእነሱ ሲለይ ይከብዳል። ቤተሰብ ስሜቱ ማለት ነው እና ይሳቅ አይዙ እግዚአብሔር ይርዳክ። ብቻ ይህን ወንድሙ ማለት ነው እና ሩታና አብርሽ እንግዲህ ወደ ኢትዮጵያ ገቡ። ሜሪ ፅጌ በሰላም ማለት ነው በሰላም እንደመጡ በሰላም ነው እንግዲህ ወደ ሀገራቸው የገቡ እና ደስ ላል ደስ ላል እንኳን በሰላም ገባችሁልን ብዬ አስባለሁ። እንኳን በሰላም ገባችሁልን። ይገባሉ እነሱ በእርግጠኝነት ገቡም። የምሩም ልጆች ቪዲዮ የሰሩም ልጆችም አሉ። በእርግጥ ይገባሉ እና ደስ ላል ብቻ ደስ ይላል። እኔም ኢትዮጵያ ናፈቀኝ፣ ኢትዮጵያ ናፈቀኝ። ሀገሬ ናፈቀችኝ ጌታ